ክብር ያለው ካድሬ ነው። እግዚአብሔር ምስክር ጽድት ያለ ክብር ያለው ካድሬ ካድሬነት እንደሱ አይነት ይመቹኛል። ፀዳ ያለ ነው ንግግሩ። እነሱን የሚተቻል በፓስፖርት ጉዳይ በመንጃ ፍቃድ ጉዳይ፣ በመንገድ ትራንስፖርት ጉዳይ፣ በአየር መንገድ ጉዳይ፣ በጉምሩክ በያንዳንዱ የሚተች ወንድማችን፣ እንደዚህ አይነት ካድሬዎችን በርቱ ነው ምለው ነው። እንደሱ አይነት አይጎረብጠኝም እንደሱ አይነት ካድሬ አይጎረብጠኝም። ይሄን አስተካክሉ፣ ይሄንን ስሩ፣ ይሄን እንዲያደርጉ የሚል ካድሬ የመጪ ነው የሚደላኝ፣ እና ለህዝብም የሚያግዝ ለህዝብ የሚቆረቆር ካድሬ ነው ሰለሞን። ስለዚህ ሰለሞኑ አጠጦ አፕሪሺየት ብሮ ኬፕራ። እንዳንተ አይነት ካድሬ ሚሊየን ቢመጡ እኔ ይቅራ አይለኝ። ግን ደፍንሊ አሉ እከኮች ዝም ብሎ ቡኖ በደል ናምጣ እከክ ሚንም የማያውቅ ጀበና ይመስላል። ሚንም ብትለው የማይገባው ደነስ እንደ ቡኖ በደል ይላል። አያና ተወዛግባለች። የአያና ችግር ምንድን ነው? ተወዛግባለች። ኦፊሻሊ ብልጽግና ነኝ በል እንዴ። ሰገጤን እንመስላለን እንዴ? ችግር የለውም እኮ ሰገጤ እኮ አይደለም። የኢትዮጵያ ምንድን ነው ዳርዳር የምትለው ብልጽግና ነኝ የብልጭግና አካሄድ ይመቸኛል ብለህ ሂድ። እኔ አይደለሁም እያለ ሌላ ሌላ ነገር ይላል። ይሄ ያስጠላኝ። በኮንፊደንስ እንደ ሰለሞን ዋጠጦ አይ ብልጽግና ነኝ እምታችሁ ነገር አለ፣ ጥሩ ነገር አለ ብለህ ተናግረህ። አያና ዋቴ ነች፣ ሌባ ነች። ያ የውቃቢ ጀበና የመሰለውማ ተው በመድኃኒዓለም ያ ጋኔል አቤት፣ ወክቻው! ጋኔሉ የሱ ይለያል እኮ የሱ ይለያል። እኔ ጥቁር መልክ እመቤቴን በጣም ወዳለሁ። ጥቁር አሁን የጋምቤላዎቹ ወዙ ራሱ ደስ ይለኛል። በጣም የሚያምር ወዝ አለ። ጥቁር ሆኖ አመዳም ያየሁት፣ አቤት ወክቻው ሰው እንዴት ጥቁር ሆነ አመዳም ትሆናል? አልተፈቀደም እኮ ለጥቁር አመዳም የመሆን ፈቃዱ ላ የለም። የጥቁር አመዳም ይሄ የተቃጠለ አምፖል የሚመስል ወዝ የሌለው ጥቁር እሱ ናይ። ሌላው ሲሳያ ጌና የሚባል ጉርጥ ሲሳያ ጌና በዛ ፊቱ መበልጸግ አለበት። እውነቴን ነው፣ እኔም እውነቴን ነው የምለው ሲሳይ ጌናን ብመስል እበለጽጋ። አልሰማችሁ ካይጠብሰኝ ምን አይጠብሰኝ፣ በአናት ተተቀል አልሰማ፣ በልጽጌ ዱቅ ነው የምለው ይቀልዳል። ኤርሚያስ ለገሰ እንዲያው ማከብረው በጣም የሚመችኝ በአሁኑ ሰዓት ፌር የሆነ ፖለቲካ የሚያካሄደው ኤርሚያስ ለገሰ፣ ልደቱ አያሌው፣ ኤርሚያስ ለገሰ፣ ቴዎድሮስ ጸጋይ፣ ሪዮት ማለት ነው። በጣም የሚመቹኝ ፖለቲከኛ ናቸው። በቃ ይችላሉ። ፖለቲካ አረረስቸው ሳልዘግባችሁ ታፕታፕ አድርጉ። ኢንጂነሪ ልቃልና ገዱ አንዳርጋቸው ተበዋቀሱ። ኢንጂነሪ ልቃልና ገዱ አንዳርጋቸው በቡጢ እዚህ ግንባር የጎደጎደውን ደገመው ተብሎ ሰማው። ኧረ በለው ሲያልቅ አያምር እኔ ገዱ አንዳርጋቸው እውነት ለመናገር ወዳጄ ነበር እግዚአብሔር መስክሬ በአመት ባል ራሱ እንኳን አደረሰ ምናምን የምንበአባል ሰዎች ግን እዛ ላይ በነበረበት ጊዜ ስልጣን ላይ ባነበረበት ጊዜ በደንብ አልሰራበት ምክንያቱም እንዴት ነው የማይሰራበት? ስልጣኑ ላይ ያሉ ሰዎች ተመቻምቸዋል። ሚኒንግ በደንብ ገንዘብ ያገኛሉ፣ ጉቦ ያገኛሉ፣ ምን ያገኛሉ። ስለ ህዝቡ ደንታ የላቸው። ስለዚህ አንድ ሆነ ብትናገር ያባርረዋል። ስለዚህ በጣም ያስጠላ። በኦፒዲዮን ብትመጣ፣ በአማራውን ብትመጣ፣ በሌሎቹን ብትመጣ ዘራፊው ብዙ ስለሆነ አንተ እውነተኛ ሁን ልውጣ ብትል እንደ የሚደርስ እድል እንደማን ነው? እንደ ክርስቲያን ታደለ ነው። የሚደርስ እድል እንደማን ነው? እንደ ዮሐንስ በኋላ ነው። በኦሮሞም እንደዚሁ ሌቦቹ በጣም ስለበዙ ኮራፕትድ ናቸው። መሬታቸው፣ ገንዘባቸው ሁሉ ነገር ስላላቸው እነሱ አንድ ላይ ስለሚሰሩ አንድ ሆነ ለአጋል ጥብትል በምርጫ ይተለዋል፣ ያባረዋል። ከዛ ወይ እስር ቤት ትገባለ፣ ወይ ትባረራለ። ስለዚህ የገዱ አንዳርጋቸው ዕጣ የደረሰው እንደዛ መታገል አይቻልም። ሌባው ስለበዛ ማለት ስለዚህ ማይምነት በበዛበት ዓለም ብልህ መሆን ሞኝነት ነው ይላል ያራዳ ልጅ። በጣም ማይምነት በጣም በበዛበት አንተ ብልጥሉን ወይም መውቀት ላስተምር ማለት ትከሸከሻል። ሶ ዛስ ዋይ ገዱ በእውነት እውነቴን ነው ለአማራ ህዝብ ታግሏል፣ ግን ሰሜ የለ በውስጥ በጣም የሚታገል ሰው ሰሚ ግን አልነበር። ስለዚህ የአማራ ፖለቲካ አስቸጋሪነቱ ያ ነው። በኦሮሞም አለ የፖለቲካ በነገራችን ላይ የኦሮሞ ፖለቲካ እየተበላ ነው። ካያችሁ የኦሮሞ ፖለቲካ ራሱን ነው የሚበላው። ብዙ የኦሮሞ የታገሉ ሰዎች ስልጣን ላይ የሉም። ኦፒዲ ነው ስልጣን ላይ የመጣው ሌላ የመጣ የለም። እነ ጀዋር አልመጡም። እነ ዳውድ ኢብሳ አልመጡም። እነ ጃልመሯ ነው ባህሪ አንዳቸውም አልገቡ ስለዚህ ሸውደዋቸዋል ለማ ራሱ እንዴት እንደተጫወቱበት የምታዩት ለማ መገርሳ በደንብ ነው የተጫወቱበት ብርሃኑ ጁላማ ተመቸው ብርሃኑ ጁላ ትመቸኛለች እሷ አረጤና ሲጋራ ምጣላት ሌላ የምትፈልገው ነገር የለም። ብርሃኑ ጁላ ትደላኛል ያረጋል ከዛ አረቄ ይጠጣል፣ ሊያዳምጥ አይችልም። ጁላ ሻቢያ ነው የምታውቀው። ጁላ እሷ ያስቀኛልና፣ ጫቱን አምጣለት፣ አረቄውን አምጣለት፣ ብርሃኑ ጁላ ሲጋራውን አምጣለት። አከተነ። ይሄ መሀል ነው ፖለቲካ ላይ ልዩነት ይኖራል። ለኦሮሞ ግን ጥሩ ጥሩ ነገር ሰርቷል። ጀዋር መሐመድ፣ ነፍሱን ይማረው አጫሉ፣ አጫሉ፣ ጀዋር መሐመድ፣ ፕሮፌሰር መራራ ጉዲና፣ በቀለ ገርባን ከጨዋታ ውጭ አረጉት። ከጨዋታ ውጭ በቀለ ገርባ አሉ በኦሮሞ ታላላቅ ፖለቲከኞች አሉ። እነ ህዝቅኤል ጋቢሳም ሰርተዋል የሚችሉትን አድርገዋል። እነ ሰነፊቱ ጸጋ አራርሳ ጸጋ አራርታ ያ ሰነፊት እሱ ራሱ ሰርተዋል። ምን ዋጋ አለው ለአፈሩ መስኮት የለው ተበሉ። አንዳቸውም ፖለቲካ ውስጥ አልገቡበትም። በቃ ስዩም ተሾመማ ኮንትራቱን ልንገራችሁ የስዩም ተሾመ የስዩም ተሾመ ኮንትራት በተአምር አዳነች አበቤን ሽመልስ አብዲሳን እና ዶክተር አብይን ስም ጠርቶ መናገር አይችልም። ከዛ ውጭ የፈለገውን መነገር ይችላል። ቃል በቃል ነው ያሉት። ምክንያቱም ታስታውሳላችሁ፣ ስዩም ተሾመንና አንድ ሳምሶን ሙክታሮቪች የሚባለውን ወስደው ቀጥቅጠው ቀጥቅጠው ጥለዋቸው ነበር ፊ ታስታውሱ እንደሆነ የሆነ ጊዜ ላይ ፉን ፉን ሲሉ ጠበቋቸውና፣ ወስደው በፓትሮን አሽተው አሽተው ሽብ አድርገው ለቀቋቸው። ሁለተኛ ትናገርና አዳነች አበቤን፣ ዶክተር አብይን፣ ሽመልስ አብዲሳን ትናገርና ትሰባበራለ ተባለ። እሺ ያለ ብትገላው፣ ሽመልስ አብዲሳን ስሙን አይጠራም፣ አዳነችን ስሙን አይጠራም፣ አብይን ስሙን አይጠራም። ሌላውን ግን መርገጥ ይችላል፣ ምንም ችግር የለበት። ነግረውታል። ያ ቀጥቅጠውታል። ሌላው ሌላው በጣም የሚያስቀኝ በጣም ሲያከብረኝ የነበረ ማን ነው የሚባል ማን ቦጋለ ነው የሚባለው? ኦሮሞ ሆኖ አክቲቪስት አሜሪካን ሀገር የመጣ? አይኑን በቡጢ ምናምን ወጥቦጥ ራቁት አንስተውኛል ያለው አፎጋሪዝ ነ ታዬ ቦጋለ ራይት ስ ታየ ቦጋለ እኔ ኢትዮጵያ ስገባ ለካ ደንፉ ይዞታል። ሽቡ ብዬ አወዛ ግቤ እኔ ኢትዮጵያ ደርሻለሁ። ከታማኝ በየነ በየነጋ ሆነው ታማኝ እግር ልስ ሆነው የገባው ኢትዮጵያ ይኖ እግር ብሎ እኔ ሰው ሳያቅ ነው ሽቡ ብዬ የገባሁት። እንኳን እግር ልልስ ቤት ገባ ቤት ወጣ ሳልባለሁ የገባሁት። ከዛ ታማኝ በየነ እግር ላሹ ላይ እሱ ፕሮግራም ላይ ገብቶ የሆኔ ማኛ በሪፐብሊካን ጋርድ ገባ። አጫሉ እንቆራርጣለው ሲል የነበረው እኔን ደበደቡኝ፣ ራቁቴን ፎቶውን አነሱኛል። አሁን የሚሰማው አጣ። የእከክ እኔ ከባድ ሚዛነኛ ከባድ ሚዛን ስለ ምንም ሳልል ላጥ ብዬ ገብቼ ወጣሁ። የጠበቁኝ እናትና ልጁ ናቸው። እግዚአብሔር ደግ ነው። ስለዚህ አወደ እና እኔን ስሜን ማጥፋት ጀምረ። በጣም እ ሆን ማኛን አከብራለሁ ምናምን ሲል የነበረ ጌችዬንማ። አይ አብይ፣ እኔ አንዳንድ አብይም፣ አብይን አትናቁት፣ እመቤቴን አብይን አትናቁት። አብይ ይችላል። ልንጠላው እንችላለን። ጠላቶቹን ግን ሽባ ከማድረግ ወደኋላ ልትጠላው ትችላለ አብይ ግን ከኒ ኢማጂን ቀስ ብሎ አሳስቆ በአናቱ የተከለው ጌታቸው ረዳ በአናቱ ተከለው እንዴት ነው የማይችለው አብይ ቮድካን ጫረው እኮ አሁን እኮ ባዶን ቀረ እንዲህ ይሄ በቃ ስልጣኑን ወሰደበት ከእጁ ላይ ነው የሞለጨፈው አብያ አራዳ ልጅ ነው። የፈለገ ጥላው ችሎታውን ግን አደብቋል። ሞጨለፈው እኮ ከእጁ ላይ ስልጣኑን አወጣው፣ በአናቱ ተከለው። አሁን ተራሰው ነው። ማ ማን ነው ተራሰው ጌቾ ቮድካ? አሁን ተራሰው ነው፣ ቁጭ ይላል። ልክ እንደ ማን ነው አሁን? ታስታውሳላችሁ በአማራው ክልል ወሲዝ ነው በረከት ስሙ። ቴክኒካሊ በረከት ስምኦንን ነው ያደርገው አብይ ያው የዘረፈውን ቁጭ ብሎ ይበላል እንጂ ከዚህ በኋላ የሚያመጣው ነገር የለም እና አብይ ትችላለ እየደበረኝ አፕሪሺየት ማድረግ አለብኝ አብይ እየደበረኝ ቮድካን የሚያል የትግራይን ፖለቲካ አፈሪያ ብለው አብይ ማንም የነሱን ፖለቲካ እኮ የሚችለው የለም ኢትዮጵያ ላይ እኮ የሚያንቀጠቀጠው የነበረው የትግራይ ፖለቲካ ወስዱ ከሰከሰ አብይ ይችላል። ኧረ በመቤቴ አብይ ይችላል። ኩምሽሽ አድርጎ ባናቱ ይትከ ጌቾ ቮድካ ስልጣንሽን ቀስ አድርጎ ይረከብሽ ረብ መድ እንዴት ነው አብይ አይችልም ምለው? እንዴት ነው ማይችለው የትግራይን ፖለቲካ ገብቶ ራሱ ይስበረው። አሁን እኮ የሚሾመው አብይ ነው፣ እመቤቴ ትግራይ ላይ የሚሾመው። በአሁኑ ሰዓት ስልጣኑ ያለው አብይ ብቻ ነው። ተቀበላቸው ተቀበላቸው። ስልጣኑ የሚፈልገውን ይሾማል፣ የሚፈልገውን ይሽራል። ትግራይ ላይ ጀግና ሆኗል። አማራ ክልል ላይ እሱ ነው የሚሾመ፣ እሱ ነው የሚሽረ። ኦሮሚያ ላይ ኦሮሚያ ላይ ሽመልስ አብዲሳን የሚያደርገው አብይ የሚለውን ስለሚያደርገው አብይ ለሚለው ነገር በሙሉ ይገዛል ሽመልስ አብዲሳ። ስለዚህ አብይ ይችላል። በቃ ዊደዋል። እኔ ከከንቲባዎች ከጠየከኝ አንደኛ ሴት ስለሆነች አዳነችን ብዙ መናገር አልፈልግም። የሴት ባለስልጣን ብዙ የለም ኢትዮጵያ ላይ እና የአዳነች ብዙ አይጎረብጠኝም እኔ ግን፣ ታኬ መቼ ነበር ታኬ አራዳለች። ታኬ መቼኛ እግዚአብሔር ምስክሬ ታከለ ታከለውማ ይመቸኛል፣ የአራድዬ ልጅ ነው። በቃ ታከለ ታኬ ይደላል እንዴ! ከሁሉም ጋር ከጎረምሳ ጋር እኮ ተግባብቶ ነው ያለው። እስቴዲየም ገብቶ ኳስ ተጫውቶ ይሄዳል፣ በባስ ይመጣል፣ በሆነ ነገር ያደርጋል። ከከተማ ልጆች ጋር በሙሉ አርቦ ከከተማ ልጆች ጋር ሲግባባ ነው የደበራቸው ታኬ ከከተማ ልጆች ጋር ስለተግባባ ነበራቸው አስታውሳለሁ መለስ ዜናዊ ዶክተር አርከበ ቁባይ ነው የጠላው ከከተማ ልጆች ጋር ተግባባ ዶክተር አርከበ ቁባይ አርከበ ቁባይ ከከተማ ልጆች ጋር ሲግባባ ቃል በቃል አንተ ጺመና አሳምረህ ተሽከርከር በቲቪ ላይ ነው ያለው ጣጣ የለውም መለስ አርከበ ሙሉ በሙሉ ከከተማ ልጆች ሲግባባ በስመ አብ በጣም ሰው ወደደው አርከበ ነበር የሚባል ። እንዲያውም አስታውሳለሁ ሊስትሮ ሳይቀር እቺ የሆነች ነገር ከፍቶላቸው የሊስትሮ መቀመጫ አርጎላቸው ያበደ ያበደ ሊስትሮ ነበር የሚሰሩት። እና ጎበዝ ነው፣ ታኬ ይመቻል። ከከተማ ልጆች ጋር ይግባባ ነበር፣ ከሸገር ልጆች ጋር። አዳነች አትግባባ፣ ከማንንም አትቀርበም። አዳነች ምክንያቱም ሴትም ስለሆነች ጥንቃቄ ማድረግ አለባት። እረዳታል ሴትም ስለሆነች ይህነው ጥንቃቄ ማድረግ አለባት። ከጎረምሶች ጋር መቼም ቀረቢ እንደዚሁኝ ሊባል አይቻልም። ስለዚህ እረዳለሁ። ወንድ ብትሆን ግን አየህ እንደ ታከለ ያለው ተግባብቷል፣ በቃ ከአዲስ አበባ ልጆች ጋር ተግባብቷል። ምንድን ነው የተደረገው? እንትና ማለቅለቅ ሲጀምር፣ ብርሃኑ ነጋ ማለቅለቅ ሲጀምር፣ ይሄ ደግሞ መግባባቱን ሲያይ አዲስ አበባ ላይ የሆነ ስልጣን ስለፈለገ ብርሃኑ ነጋ አስገባል አስገባል። ጉድ እስኪባል ኮንዶሚኒየም ዘረፈ አዘረፈ፣ በዚህ ወጣ በዚህ ገባ ተብሎ ዜና ተሰራበት። የምርጫው አካባቢ ታስታውሱ እንደሆነ ታኬ ማኛ ናት። እኔ ታኬ ይደላኛል፣ የመጪ መቸኛል። ታከለውማ የአራዳ ልጅ ይብላ፣ እኔ ምንም አይመስለኝ። እግዚአብሔር ምስክር የአራዳ ልጅ ቢዘርፍ እራሱ ደስታ ይናልች እምልህ በየቦታው ላይ ማይዘርፍ የለም። እያንዳንዱ ሌባ ነው። የብልጽግና ፖለቲከኛ በሙሉ ሌባ ነው። ግን አላርለ አብልቶ የሚያበላ ምናምን ነገር ታከለ እንደዛ ነው። አብሮ ተግባብቶ ከከተማ ልጆች ጋር የሚሰራ ነገር። ስለዚህ በንግግርም፣ በምንም፣ በምንም ደስ የሚል ነገር ነው ታኪ